ክብር ምስጋና ለኢትዮጵያ እናቶች፣ እኛን ሲያሳድጉ ኑሮ በማይመች ነበረ ሙሯቸው ብዙ የሚያሰለች ነበረ ሙሯቸው ብዙ የሚያሰለች እናት ለምን ትሙት ትኑር ለዘላለም መተኪያ የላትም ካጣን ከዚች ዓለም ወታውረችው ላንድሮር በሰላም ዋጋ የከፈለች መቼም አረሳው ዋጋ የከፈለች መቼም አረሳው። ሰላም ጤና ስጥልኝ ውድ አድማጮቼ እንዴት ናችሁ? እኔ በጣም ደህና ነኝ። በድጋሚ እንግዲህ በሌላ አስተያየት መጥቻለሁ። ዛሬ እንግዲህ ከዚህም ከዛም ያለ ነገር ነው ይዤ የመጣሁት። የመጀመሪያ እዚህ ጋር የለቀኩላችሁ ግጥሙን ከወደዳችሁት እንግዲህ ዛሬ ባየሁ ትላንትና በሰማ ነው ዛሬ ባለው ባቤልና ልዑልናት በጣም ደስተኛ ስለሆንኩኝ እንግዲህ የሁላችንም እናቶች መመስገን ስላለባቸው በዛ በዛ አማካኝነት እንግዲህ ይህንን ይድረስ ለሁለቱ ጀግኖች እናቶች ለመላው ኢትዮጵያን እናቶች ለእናቶቻችን ብዬ በማሰብ እችን ግጥም ጽፌ ያለው እርግጠኛ ነኝ ተወዱኝልኛላችሁ። እንግዲህ ከወደዳችሁት መጨረሻው ላይ ደግሞ ሙሉን ትሰሙታላችሁ። ማለት ዋናው ነገር መጀመሪያ መቼም ከደስታ ልጀምርና በጣም ደስ ያለን ሁላችንም ትላንትናም በለቀኩት ያው በአቤልና በልዑል ሁላችንም ደስታችሁንም የእናንተንም እኔም የተካፈልኩበት ነገር አለ። ዛሬ ደግሞ በበለጠ ሁለቱ ሲተቃቀፉ እናቶች ሲመርቁ ስናይ በእውነት ነው የምላችሁ፣ በጣም በጣም ደስ ይላል። በጣም ብቻ ከደስታውን ጀምርና በሚቀጥለው ደግሞ ያዘንኩበትን አብረን እንወያይበታለን። ለማንኛውም እስቲ እችን አይተን ተመልሰን እንምጣ። በጣም በርካታ በጣም አሁን ደግሞ የጠላት ኃይል ርርበ ተቃቀፉ ተቃቀፉ ተደስ እንነሳ እንዴ ጉዲ ቃቀቅር ለእግዚአብሔር ይመስገን። በውስጣችሁ ወዳጅ እንዳለ ሁሉ ጥላት አለ። ጥላት በሰፊው ነው ያለው። ይህንን ጥላት ደግሞ ማሳፈር ራሱ ትልቅ ነገር ነው። በዚህ ሚዲያ ፊት ማሳፈር። እናንተ አንድ ሆናችሁ ስትቀርቡ በጣም ነው ሽንፈት የሚገጥማቸው ብዬ ነው የማስበው። እግዚአብሔር ያክብራችሁ። ዕድሜና ጤና ይስጣቸው። እናንተ ይሁን እግዚአብሔር ያክብራችሁ። ልመናችን ጸሎታችን ጸሎታችን አይለያችሁ። እንግዲህ በተጨማሪ ትንሽ ማለት ይቅርታ እንዳያችሁት የቪዲዮ ደስ አይልም። በእውነት ነው የምላችሁ፣ በጣም ደስ ብሎኛል። እንደዚህ ሳያቸው በጣም ደስ ብሎኛል። ሌላው ደግሞ እንግዲህ እህት ወንድሞች፣ በጣም ያሳዘነኝ በጣም ያሳዘነኝ ልቤን የሰበረው የሚኪ ይህንን ቪዲዮ ሳይ ነው እንግዲህ አድማጮቼ፣ ይህ አሰቃቂ እውነት የማይመስል ፊልም የሚመስል በሚኪ ላይ እንደዚህ ሲሆን አይቻለሁ። ሚኪ ሲጎትቱት በነፍስ እያለው ሊቀብሩት ሲሞክሩ ያሳያል ይህ ቪዲዮ። እና እኔ ግራ የገባኝ ነገር ማን ነው ይህን ቪዲዮ የቀረጸው? የቀረጸው ሰውስ ምን እርምጃ ወሰደ? እርግጠኛ ነኝ መቼም በሩንም አልዘጉትም። ሰዎቹ ከፊል ሰው እንዳይመጣም እንደሚሰጉ ያሳያል። ይሄን የቀረጸው ሰውዬ ምንድን ነበር እርምጃው? እንዴት ወዲያውኑ ሊደርሱለት አልቻሉ? እንዴት ይህንን ቆመው ቀርጸው እንዴት ጸጥ ብለው? እስካሁን ድረስ ጠፍቷል ይላሉ። ወዲያውኑ ወደሚመለከተው ሂደው አመልክተው ሰዎቹ እንዲያዙ ለምን አላደረጉም? እንዴት እንደኔ ግራ የምትጋቡ ሰዎች ብዙ እንደምትሆኑ እርግጠኛ ነኝ። ይሄንን እኮ በቪዲዮ ቀርጸው ለእኛ ሲያቀርቡት ያንን ሁኔታውን እዛ ሁነው እየተከታተሉት ነበረ እና እንዴት ነው አሁን ጠፋ የሚሉት ከዛ ጭራሽ ደግሞ በእጅ ተበልተዋል የሚሉት ምን አይነት አማርኛ ነው እንዴ እስኪ አንድ በሉኝ ይሄ ምን አይነት አማርኛ ነው እንዴት ራሳቸው ጓደኞቹ ናቸው እንደዚህ የሚያደርጉት እርስ በራሳቸው ነው ወይስ ምንድን ነው በመጨረሻውን ስከታተል በጣም ወንጀለኛ ሆነች ባለሀብት ከውጭ የምትመጣ እሷን ሲከታተላት ነበር ብዙ ወንጀል ወንጀሎቹ ወንጀሎቹን ተከታታይ እያሳየ ነበር እሷን እጠራጠራለሁ ለምን በጣም እንትን ላይ ነበረች በጣም ብዙ ችግር ላይ ስለነበረች ታደርገዋለች ብዬ አስባለሁ ግን እኔ አሁንም ቢሆን ግራ የገባኝ ነገር እንዴት ሊጠፋቸው ቻለ በካሜራ ቀርጸው እያዩት ወዲያውኑ እንዴት እርምጃ አልወሰዱ እንዴ እውነትም እንዳሉት በህይወት የመኖሩ ምንድን ነው ምን ዋስትና አለሁ ሄለች ሄልች በጣም ነው የሚያሳዝነው። እህት ወንድሞቼ፣ በእውነት ነው የምላችሁ በጣም በጣም ነው ያሳዝነኝ። በዛ ላይ ከዚህ በፊት ትዝ ይላችሁ እንደሆነ ሚኪ፣ የመጀመሪያው ጊዜ አይደለም፣ እንደዚህ ብዙ ጊዜ ጉዳት እየደረሰበት እናውቃለን። ተመስገን ነበረ፣ እባክን፣ ወንድምን እርዳ፣ እባክን ተመስገን ነበር፣ ሁላችንም ውያልነ የነበረው ትዚህ ላችሁ እንደሆነ ደግሞ መተመስገን የጠፋን ጊዜ ረ ሚኪ ባክን አድን አብድን ሚኪን ነበር የምንለው። አሁን ሁለቱም የሉ፣ ለማን ነው አቤት የሚባለው? ማናቸውስ ነው ማንን ለማን የሚረዳው? እንዴ በቅርብ ጊዜ ወንድማችን ሶፊ በጣም ችግር ላይ ነበር፣ ተጎድቶ ምናምን አይተናል። ወድቆ ምን እየተደረገ ነው ያለው? እኔ ከዚህ በፊት ም ብያለሁ። የእህት ወንድሞች አድማጮቼ፣ እነዚህ ሰዎች ግሩፕ መፍጠር አለባቸው። በተናጠል አንድ ሁለት ሰው ሊችላቸው አይችልም። ያለው ወንጀሉ ስለበዛ እነሱ ማህበር መፍጠር መቻል አለባቸው። እዚህ ሚዲያ ላይ የሚሰሩ ሰዎች፣ ዩቱብ ላይ የሚሰሩ ሰዎች፣ ጋዜጠኞች አንዱ ነው አንድ ጉልበት መሆን አለባቸው። አሁን አላችሁ አያችሁ፣ ከኤርሚያስ ጓደኛ ነበረው ሚኪ ሾ ላይ የሚቀርብ ኤርሚያስ ነበረ። አሁን እሱም ደግሞ የለም። በቤተሰብ ጉዳይ ነው ይላሉ። ለዚህ ልጅ ማን ነው ያለው? ማህበር ቢኖር ኑሮ እንደ ማህበር ተጠሪ ይኖርና ሌላ ሰው ይከታተል ነበር። ሁሉም በተናጠል መስራት ለተናጠል ለጥቃት ይዳርጋል እንጂ ምንም አይጠቅምም፣ ምንም አይጠቅምም። ተመልከቱ፣ ተመልከቱ። ለአቤል እና ልዑልን ለማጣላት የፈለጉት ወንጀለኞች ለምንድን ነው? እነሱ ጠንካራ መሆናቸውን ስለሚያውቁ እነዚህም እያንዳንዳቸው ወጣቶች በዚህ በዩቱብ ላይ ያሉ ሰዎች መምከር መጻፍ አለብን እኛ። እባካችሁ አንድ ሁኑ። አሁን ማንን እንጠይቅ? ማንን ሂድና እርዳ እንበል? ከዚህ በፊት ተመስገንን የምንለው እናውቃለን። ሁለቱ በጣም የሚቀራረቡ ስለነበረ ስለምናቅ ነው። አሁን ማንን እንጠይቅ? ለሚኪ ወይስ ለተመስገን? እባካችሁ እባካችሁ አንድ እንዲሆኑ ማህበር እንዲፈጥሩ አድርጉ። እርግጠኛ ነኝ እዛው ሀገር ውስጥ ስላሉ ይተዋወቃሉ። ምንድነው ችግሩ አንድ መሆን ያቃታቸው አሁን ምንድን ነው የሚጠቅማቸው ለብቻ ለብቻ መስራታቸው ምንድን ነው የሚጠቅመው ይኸው ለጥቃት ይዳርጋቸዋል በጣም አሳዛኝ ነገር ነው ሌላው ደግሞ እስኪ ሌላውን ደግሞ እስኪ ተመልክተን እንምጣ ባለበት እያዝ ተብሏል ለምን ታስቸግረናለን ለእኛም እኮ ይሄ ነገር ባለበት እያዝ የሚባለው ወንጀለኛ ሆነ ለጊዜው ያለህ ተጠርጣሪ አንተ ብቻ ነህ ለምን ታስቸግረናለህ? እሺ ማለት ሰው ጋር ልደውል፣ የጠበቆቼ ጋር ልደውል። እርግጠኛ አይደለሁም ማለት እዚህ ሆነ መደወል ትችላለህ። ግን እንትን አይደለም፣ ሲጀመር የሚሆነው መሀል መንገድ ላይ አስቁማችሁኝ በመኪና ስትከተሉኝ ነበር። የምትሄድበትን ለማጣራት ነው፣ የት እንደምትሄድ እየተከታተልን ነበር። እኮ አንድ አይነት ጥቁር መኪና ስትከተልኝ ነበር። ከዛ ጀምሮ እናንተ ነው የተከታተልን። ለምን ትጨቃጨቀናለህ? አንተ አሰራሩን ታውቅ የለ እና ግባ። አያችሁ እንግዲህ ተመስገን የተያዘበት መንገድ ነው። እ ይህም ቪዲዮ በፊትም አይቼዋለሁ። ግን እኔ የመሰለኝ እውነተኛ ጠይቀው የሚመልሱት እውነተኛ ወታደሮች ነው የመሰለኝ። ስታዩቸው ወረቀቱን አንብቦታል። ግን ምን አይነት የፌክ ህይወት ሰው እንደሚኖር ኢትዮጵያ ላይ ወንጀለኞች ምን አይነት በጣም እንደተደራጁ አይተነዋል። አስተማሪውን ሎየር እንዳደረጉት እነዚህም ደግሞ ለካ የውሸት ናቸው። ወታደሮች አልነበሩም፣ አፋሾች ናቸው። እሱን ወንድማችን በዚህ በዚህ ሁኔታ በጠራራ ፀሐይ እንደዚህ ከጓደኛው ጋር አብሮ እያለ ከመኪናው አውጥተው ወስደውታል። ተመልከቱ እንግዲህ ሰው በአገሩ ላይ እንደ ልቡ የማይንቀሳቀስበት ሀገር ሆኗል ማለት ነው። በጣም በጣም ነው የሚያሳዝነው። እኔ ምን እንደምል አላቅም። አሁንም ደግሞ ለሚኪ ለማን ማን ነው የሚደርስለት እንዳልኩት፣ ለተመስገንስ ማን ነው የሚደርስለት? በእርግጥ ይሄ አሁን የያዘው ጓደኛው በጣም ጥሩ ልጅ ነው ተከታተልኩት በጣም ጎበዝ ነው፣ ይጥራል። ግን ህብረት ያስፈልጋቸዋል አሁንም ቢሆን አሁን እሱ ብቻውን ከሚያደርግ የአቤልን ነገር ሶስቱ ይዘዋቸው ስንት ጉድ እንዳወጡ። አሁን ሌላ ሰው ደግሞ እሱን የሚያግዘው ቢኖር ሌላ ሚዲያ እሱን ቢያግዘው ቶሎ ይፈጥናል ነገሩ። አሁን አንድ ቀን ሁለት ቀን ባደረ ቁጥር እኮ የነዛ ልጆች በህይወት የመኖራቸው እንትን እየጠበበን እያጠረን ነው የሚሄዱ። እነዚህ ሰዎች እኮ ህይወት ከማጥፋት ምንም እንትን አይሉ ወደኋላ የሚሉ ሰዎች አይደሉም። ደግሞ እንደሰማነው እንዳየነው ታሪኩ ተመስገን በጣም አሰቃቂ የሆነ ነገር ሪኮርድ ስለያዘበት ነው አሉ ያ ሰውዬ፣ እና በጣም ያሳዝናል። እኔ በነገራችሁ ላይ እዚህ ጋር የገረመኝ ደግሞ ሎዬር ነኝ ያለው ሰው ለተመስገን እየሆነ አይደለም፣ እና ዝም ብሎ ወረቀት ፌክ እያሰሩ እንደዚህ ይሰራሉ ማለት ነው፣ ህግና ደንባቸውንም የማያውቁ በጣም ነው የሚገርመው። አሁን እያንዳንዱ መንግስት ላይ የሚሰሩት በጥብቅና ሆነ በዶክትርና ጀርባችሁ በደንብ መጠናት መቻል አለበት፣ በጣም መጠናት አለበት። እኔ አሁን የምላችሁ ምን መሰላችሁ፣ አድማጮቼ እስኪ በምታውቁት ሚዲያ በሙሉ እየገባችሁ እነዚህን ልጆች እንዲያፈልጓቸው እነዚህን ልጆች እንዲረዷቸው ጠቁሙ፣ በቃ አስተያየት ስጡ። እባካችሁ እነዚህ ልጆች በህይወት እንዲገኙ በጣም በጣም ኢትዮጵያ ያስፈልጓታል። እነዚህ ልጆች ታውቃላችሁ፣ ስንቱን ጉንድ፣ ስንቱን ታሪክ፣ ስንቱን እንባ እንዳበሱ እና እባካችሁ እያንዳንዳችሁ ዩቱበሮች ለእነዚህ ጋዜጠኞች ጥቆማ መስጠት መቻል አለብን። እርግጠኛ ነኝ ሁሉም እየራሳቸው ያላቸው ታሪክ አለ፣ እየራሳቸው የሚጎትታቸው ወንጀል አለ፣ ከኢትዮጵያ ስለበዛ ወንጀሉ ግን፣ ይሄ ደግሞ ያላቸውን ነገር ተወት አድርገው እዚህ ጋር ደግሞ ሌላ የህይወት ጉዳይ አለ። የሁለቱ እነዚህ ጋዜጠኞች በህይወት መገኘትና ወደ ቤታቸው መመለስ በጣም ያስፈልጋል። ለብዙ ችግር ለብዙ ወገን የሚደርሱ ወንድሞቻችን ናቸው። እና እባካችሁ ለእያንዳንዱ ለምታውቁት ጋዜጠኛ አስተያየት ስጡ፣ እንዲያፈላልጓቸው፣ እንዲያገኟቸው። ይህ በጠራራ ፀሐይ የወሰዷቸው ወታደሮች ይታያሉ። እንግዲህ ማየት ይቻላል አይደለም? መልካቸው ይታያል። እነዛ ሰዎች እንዴት አይገኙም? እንዴት አይፈለጉም? ያኛውም ደግሞ ቪዲዮ የያዘው ነገር አለ፣ ይታያል፣ መልካቸው። እነዛ ሰዎች እንዴት አያዙ? እህት ወንድሞች፣ እኔ ግራ ገባኝ። እንዴት ነው እሱ? ይህንን ነው የምላችሁ ዛሬ በእውነት ኢትዮጵያ ላይ እየተካሄደ ያለው በእውነት ወጣ ብሎ ለሚያይ ሰው ከውጭ ውጭ ሆኖ ለሚያይ ሰው በጣም ያሳዝናል። እንግዲህ የእኛ ኃይል እንግዲህ ጸሎት ነው። መልካም ሁሉ ለኢትዮጵያ፣ ለሀገራችን፣ መልካሙን ለወንድሞቻችን፣ ለጠፉት በሰላም ሀገር ይመልሳቸው እያልኩኝ ጸሎት አድርጋለሁ። እናንተም በጸሎታችሁ እርዷቸው ወደ ቤተሰቦቻቸው እንዲመለሱ በተረፈ ስላዳመጣችሁኝ በጣም አድርጌ እጅግ አድርጌ አመሰግናለሁ። እንግዲህ በስተመጨረሻ ጥሙን እንድታዳምጡት እለቅላችኋለሁ እንዳልኩት ስለ የስለ ገጥሞ ያላችሁን አስተያየት ሀሳባችሁን እንድታካፍሉኝ ይፈልጋለሁ። በተረፈ ስላዳመጣችሁ ከልብ ከልብ አድርጌ አመሰግናለሁ። በዛሬው በዚህ ይሰናበታችኋለሁ ባይ ምስጋና ለኢትዮጵያ እናቶች ክብር፣ ምስጋና ለኢትዮጵያ እናቶች። እኛን ሲያሳድጉ ኑሮ በማይመች ነበረ ሙሯቸው፣ ብዙ የሚያሰለች ነበረ ሙሯቸው፣ ብዙ የሚያሰለች እናት ለምን ትሙት? ትኑር ለዘላለም፣ መተኪያ የላትም ካጣን ከዚች ዓለም። ወታውረችው ላንድሮር በሰላም ዋጋ የከፈለች መቼም አረሳው ዋጋ የከፈለች መቸም ሲከፋት ያመኛል፣ እናት የሌለው ሰው እናቱን ይመኛል። አንዳንድ ሲያውከው ለጊዜው ይሞኛል፣ እናት የሚተካ ከወዴት ይገኛል? ክብር ምስጋና ለኢትዮጵያ እናቶች እኛን ሲያሳድጉ ኑሮ በማይመች ነበረ ኑሮአቸው ብዙ የሚያሰለች ነበረ ኑሮአቸው ብዙ የሚያሰለች መክረው ገሰውን እንድንሆን ጥሩ ሰለኛ በማሰብ ሁሌም የሚፈሩ እናት ምትክ የለሽ አንቺ ስምትሩ

ይካዋን ሳስበው ያኔ በትዝስታ ጀግና እናቴ ሁሌ ማትረታ አኑራት ፈታሪ አለብኝ ውለታ፣ አኑራት ፈታሪ አለብኝ ውለታ።